ሰላምታችን በያላችሁበት ድረስ የተወደዳችሁ እና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ ላይክና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። መጀመሪያ በመከላከያ ሰራዊት ነበር ለማሸነፍ ያቀር ነው። እሱን አልቻልንም ስለዚህ ታንኩም ባንኩም በእጃችን ስለሆነ አማራውን የሚዋጋ ከአማራው በገንዘብ ገዝተን ማዋጋት ጀመርን ውጤት ማመጣልን ያለው ሽመልስ አብዲሳ አሁንም መመኪያችን የገንዘብ ካዝናችን ነው የገንዘብ ካዝናችን እስካልነጠፈ ድረስ በቀላልና በትንሽ ብር የአማራውን ሚኒሻና አድማ ብተና። እየገዛህና እያደራጀህ ፋኖ ነኝ ከሚለው አካል ጋር ፊት ለፊት እያጋጠምክ ከዚህም ከዛም ያለው ከአማራ ወገን የሚሆነው ማለት ነው፣ ታፋጃለህ። ለእኛ ይህ ደስታ ነው። ቀዝቃዛ ውሃ እየተጎነጨን የምንመለከተው ቲያትር ነው ያለ ሲሆን፣ ይህ ባይሆንማ የተሸነፍነው መጀመሪያ ነበር። ሞክረንማ አይተነዋል። ውጊያው በእኛ መከላከያ ብቻ ለመጨረስ አቅደን መግባታችን በቀላሉ ነበር ያሸነፉን። አየህ ሀገር ስትመራ ደግሞ ባንኩም ታንኩም ያንተ ስለሆነ የባንኩን ገንዘብ ወደ ጦርነት አዋል ነው ለውጥም አመጣልን ብሏል። አሁን ለእኛ ምቹ ሁኔታ ተፈጥሯል። ለሚሞት ሚኒሻና አድማ ብተና ችግር የለብንም። ያው ሲሞት ይከፈለው የነበረው ደሞዝ ለሌላ ምልምል እያስረከበ ነው የሚሄደው። አዲስ ምልምል እያስገባህ ማዋጋት እርስ በርሱ ማስነጠስ ነው። አሁን ከኮሌራ በወባና በተለያዩ በሽታዎች እየሞተ ያለው አማራ ቀላል እንዳይመስላችሁ። በራብ የሚያልቀውም ቀላል አይደለም። ይህንንም እንፈልገዋለን። በአጠቃላይ አባይና ይሻገሩ እንጂ ከሰማይ በታች ያለው ችግር አማራ ላይ ቢፈጠር እንዳላየ ማለፍ ነው የእኛ ስራ። ይህ ደግሞ እያደረግነው ነው። ለኦሮሞ የማይንበረከክ አማራ፣ ኦሮሞን ሲያናግር አንገቱን የሚያቀረቅር አማራ ከእንግዲህ በኢትዮጵያ ሰማይ ስር እንዲኖር አይፈቀድለትም ሲል ሽመልስ አብዲሳ ናዝሬት ኢሊሊ ቁጥር ሁለት ሆቴል ምስጢራዊ ስብሰባ ላይ የተናገረው የአማራ ፋኖ ብሔራዊ ኃይል በጎጃም የሀዲስ ዓለማየሁ ሰባተኛ ክፍለ ጦር መብረቁ ብርጌድ ከሌሊቱ ዐሥር ሰዓት እስከ 12 ሰዓት ወጀልና ዱቄ ከተሞች ላይ ከፍተኛ ውጊያ አድርጓል። በውጊያው አምስት የጠላት ኃይል ሲደመሰስ፣ አራት ቁስለኛ እንዲሁም ደመቃ አያሌው የተባለ ሚኒሻና አንድ የአገዛዙ መከላከያ አባል ምርኮኛ ተደርጓል። በዚህ ውጊያ የቦቅላባይ ብርጌድና ጥቁር አንበሳ ልዩ ተወሯሪ ኃይል በደፈጣ መንገድ በመዝጋት ሚናቸውን ተወጥተዋል። በሌላ ዜና ከኮርክ ከተማ ሰባት የመከላከያ አባላት የተኩስ ልውውጥ በማድረግ ሁለት ገድለው ሁለት ደግሞ አቁስለው አብራጅት ብርጌድን ተቀላቅለዋል ሲሉ ፋኖ እንደ ሰው ታምሩ የሐዲስ ዓለማየሁ ሰባተኛ ክፍለ ጦር ሕዝብ ግንኙነት መረጃውን አድርሰውናል። አማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር የራስ ቢትወደዳ እያለው መኮንን ብርጌድ ሦስተኛ ሻለቃን ከኢስማላ ሊበን ተውጣጦ ሰኔ 6 ቀን 2017 ዓ.ም ወደ በለን በማታ ለማለፍ የሄደው የአብይ አህመድ ወንበር አስጠባቂ ሰራዊት በጀግኖቹ የቢትወደዳ አያሉ መኮንን ልጆች በሦስተኛ ሻለቃ በደፈጣ ተመቷል። እቆርጣለው ያለው ኃይል ተቆርጦ ከኢስማላ ኃይል አስጨምረው አስከሬናቸውን እየለቀሙ ነው። ፋኖ ዕልፍ አላፍ ኃይል ኑሮት ጠላትን አርግፎታል። በዚህ ሁለት ዓመት መንግስትን ያስራር ነው። በቁመህ ጠብቀኝ ዲሽቃ ገጥመን አሸንፈነዋል። በክላሽ ዙ 23ቱን ገጥመን ገርፈነዋል። ዲሽቃን ታጥቀን ሁሉን ማርከን ታጥቀነዋል። ይህ ክንዳችን የከበደው አሸባሪው ብልጽግና በአቸፈር ምድር ላይ ጀነራል መድፍ ይዞ የአማራን ሕዝብ እንደ ሕዝብ ለማጥፋት ተግባሩን ቀጥሎበታል። አማራ ሲገሉት የሚበዛ ድንቅ ሕዝብ ነው። ዓላማውን አውቆ የሚታገል ሕዝብ ነውና አማራም ይህን ስርዓት አሸንፎ። እንደ አባቶቹ ታሪኩን በክንዱ ይጽፋል። አማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ሦስተኛ ክፍለ ጦር የራስ ቢትወደዳ ያሉ መኮንን ብርጌድ የሕዝብ ግንኙነት ኃላፊ አበባ አምላኬ መረጃውን አድርሰውናል። ከውጭ ወደ ያዝንላችሁ መረጃ ስናልፍ የኢራን አየር ክልል በተደጋጋሚ ለእስራኤል የጦር ጀቶች ጥቃት ሲጋለጥ የታየ ክስተት ነው። ዛሬም የእስራኤል አውሮፕላኖች ልክ እንደ ሲቪል አውሮፕላን ቴህራን ውስጥ ገብተው የሚፈልጉትን አሳክተው ወጥተዋል። ከዚህ ቀደም የአብዮታዊ ዘብ ኃላፊዋ ጀነራል ቃሲም ተገሎባታል። እንዲሁም የሐማሱ መሪ እስራኤል ሃኒዮ በኢራን በተገኘበት በሞሳድ ሲገደል ያላወቀችው ኢራን ዛሬም አሉኝ የምትላቸው የጦር መሪዎችና የኒውክለር ባለሙያዎች ሲገደሉ ከጥቃት ማስጠር አልቻለችም። የኢራን ቁልፍ አጋር የነበሩት የበሻር አልአሳድ መወገድና የቤሮቱ ሐዝቦላ ጦር መንኮታኮት እንዲሁም የመሪው ነስረላ በእስራኤል መገደል፣ አሁን እንደሚታየው የሐማስ መንኮታኮትና የነያያ ስንዋር መገደል ሐማስን ያለመሪ መሪ ያስቀሩ የእስራኤል ጥቃቶች ኢራንን አጋርና ወዳጅ አልባ አድርጎ በእስራኤል የቀጥታ ጥቃት እንዲደርስባት በር ከፍቷል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።